አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። ውድ ቤተሰቦች ስለምታበረታቱ ስለምትታበራታችሁ በጣም ነው ማመሰግን። ሰብስክራይብ ስላደረጋችሁኝ አመሰግናለሁ። አሁንም ሰብስክራይብ እያደረጋችሁ ቪዲዮ ነው ዲ ማለት ነው ሀባቢ ውዶቼ፣ የስደት እህቶቼ፣ ማሮቼ ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። መቼም ያዩ ነገር አያልቅም። ወላሂ ያሱን ጥርሱን አፈለሰችው፣ ጋይሶች ወላሂ አፈለሰችው። ሰይድ እንግዲህ ለእሱ ጥርስ ማስተከያ ስንት ብር እንደሚከፍል አላሁ አለም። እና ሰይድ ተዘጋጅ፣ የእንትናን የዚህን የሊስ ጥርስ አስተክል። መቶ ሺህ ብር እንፈጀብክ፣ አምሳ ሺህ ብር እንፈጀብክ። አንድ ጥርስ ኦሪጂናሉን ሲሆን ወርቅ ነው ማስተከል ያለበት። እንግዲህ እብድ አግብተክ ህዝቡን አሳበርከው፣ ህዝቡን አስገድልከው፣ አስቀጠቀቅከው። ደግሞ በላ ብላ ጥርስ ነው አለቀች። እኔ ግን ሰይድን የሆነ ነገር እየጠረጠርኩ ነው። ለምን መሰላቸው? የሆነ ነገሩ እንዳትቆርጠው። የሆነ ነገሩ በካሜራ እየደቀንሽ እየቀረጸች አይደለ? የሆነ ነገሩን ደግሞ መቀሳ ንጥታ ተቆርጦ፣ ከዛ በኋላ ለልጆች ይኖረላቸው። አንተ ሰውዬ ውጣ፣ ተውሎ ፈጠን ብለው ውጣ። ከሱ ህይወት ማለት ነው በቃ። ስመየም አልመለስም ካ፣ ሌላ ሰከን ያለች አገብተ ተቀመጥ።

ጥሩ ውሳኔ ወስናለች። ምክንያቱም ዛሬ ባሏን ቪዲዮ ቀረጫለሁ የራቆት ቪዲዮ እያለች፣ እኔ ነገ ጠዋት እንኳ ተስማምቼ ልግባ ብል እኔ ዝርክርክ ነኝ ቤት የመጣ የሆነ ነገር ብታደርገኝ እኔ ምን አይነት ዋስትና እወስዳለሁኝ? እኔ ሪክስ አልወስድም። እኔ እኮ በአንድ ላይ ብቀመጥ እኮ ጥሩ ሰው ብትሆን ችግር የለብኝም ነበር ያለችውና እንግዲ እንግዲህ ሱመያም ያው በጣም ተናዳለች ማለት ነው በባሏ ያው የራቁት ፎቶ እንዴት ታስቀምጣለች እንዴት ትቀርጻለች እስከ ዛሬ ድረስኛ እንደዚህ ኑረን ኑረን አብረን በፍቅር የኖርን ሰዎች እሷ እንዴት መታ ባሌን ታዋርዳለች ብላለች ማለት ነው ሱመያ እንግዲህ ያው ምንም ማድረግ አይቻልም ሱመያ እኛዋንች እንግዲህ የልጆቹ እናት ነሽ። እንግዲህ ልጅ ያለው ምንም ቢሆን ለልጆቹ ለዛ ለሰው ላይ ለዛ ለሴት ወይም ለዛ ለእንትን ባይጠቅም እንደምነግራችሁ ለልጆቹ የሚጠቅም አባት በቃ ባይጠቅም ራሱ ልጆቹ አባት አለኝ በቃ ራስ የሚሉ ልጆች በቃ ራስ እያ ስለሆነ ባይጠቅም ራሱ አባት ሲኖር አለኝ አባት አለኝ ሲባል ኩራት ነው እና ያውለ ልጆቹ ደግሞ ሴት ልጆች እንደመሆናቸው መጠንም ደግሞ አባት ያስፈልጋቸዋለ። ስለዚህ መቆርቆርም ያለብሽ ትክክልነሽ ግን ለሕይወቶች ግን ሪክስ መውሰድ ግደታ ይልሻል። ምክንያቱም የሆነ ነገር እንዳልሽሙነሽ ነው የራቆት ፎቶ ይዤብሻለሁኝ ተሰይድ ህይወት ውጭ ብትልሽ፣ አንቺ እሺ ነይ ቶሎ ተመለሽ እሺ፣ ያንን ቪዲዮ እንዳትለቅብኝ በማለት እያስፈራራኝ እንትን ብትልሽ ይማናልህ ይማናልህ ልትይ ነው የኔ ውድ። ስለዚህ ትክክል ብለሻል ሱመያ ማለት ነው። ሱመያ ጥሩ ውሳኔ ወስነሻል። ስለዚህ ሰይድ በውሳኔው ይስማማል ወይስ አይስማማም? እንግዲህ የምናይ ይሆናል። ሲጀመር አወለን አወለን፣ ሳይድ አሁን ሰሞኑ እሱን ሳናቱን ባትለው ነው አናቱን ብላ ባከላክለውን። እች ሴትዮ እመኑኝ፣ አናቱን ብላ ትገላግለዋለች እኔ በጣም እኮ ነው የደነገኩት። በጣም ነው የደነገግኩት። ምን አይነቷ ናት እንዲ? እንግዲህ እንደተማታሽ በቃ ሰውን ሁሉ ደብድባ ደብድባ ያኮለቀቀችው። ግን በነገራችን ላይ ማለት ነው ልጅቷም ተቀውሳለች። በቃ የሰው እንትን አሁን በዩቱብ ላይ እንደዚህ ሆይ ሆይ፣ በቃ እንደዚህ ነው እንደዚህ ነው ሲባል በቃ ልጅቷ ራሱ ወላይ በራሷ ሙድ አይደለችም። ከሁላችሁም አሁን እናንተ እሷን ሄዳችሁ የምትቀርጹ አስትሉ ብትቆሙ በተለያቸው ቡኒ ቡኒ ይችኛ የቱም ጓደኛ አንድ ጓደኛ የመካሪ ጓደኛ የላትም። እንደ ሙጡን ያለቻቸው ሁላችሁ ነው። አንድ ጓደኛ ማለት ነው ሰው ማለት ጓደኛ ማለት ከመጥፎውም የሚመልስ ደግ ከሆነ ይሄ ደግ ሰርተሻለ መጥፎ ከሆነ ይሄ መጥፎ ነው፣ ለምን እንደዚህ ተወኛለሽ? የሚል ነው ጓደኛ ማለት ነው። ይሄ ነው ትክክለኛ ጓደኛ፣ እንጂ አሁን ላይ ያሉት እሷ ተህወቶታ ሱመያ እንድትመለስ ነው እያደረጉ ያሉት ማለት ነው። እሷን እየገፋፋት ወደ ነገር። ስለዚህ ይችልሽ ፊቷ ሁሉ ነው ብልዝልዝ ያለው ሀዩ ራሱ ማለት ነው። ፊቷ በጣም ብልዝዋለች። የተመታችሁ የመታት ማለት ነው አካሄድ ከካሜራ ጀርባ ሰይድ ፊት ፊቷን ብሏታል። በቃ አጠንግሯታል ማለት ነው። ስለዚህ ሰይድም የሰው ሰው ገለክ እርሜ፣ ልክህን በእስር ቤት የምትቀመጥ። በቃለስ በሰላማዊ መንገድ ተለያይታችሁ፣ በቃለስ በፍቅር ሱሙያም ጋር ተመለስክ ሱሙያም ጋር ተመለስክ ልጆችህን በውጭ ነክ እየረዳ የምትስማሙበት መንገድ ካለ ኦኬ፣ የማትስማሙበት መንገድ ከሌለ ደግሞ ሱመያ ጋር ልጆችን በስርዓት እያሳደግ ተቀመጥ፣ ነው የኔ ማለት ነው። ለምን ሱመያ ሀዩን ብቻ ሳትሆን አብዛኛው ወንድ ልጅ አለው፣ ባህላ ያልወለደው ነው የምትለው ሱመያ። እንግዲህ ስለዚህ ያንንም ካላስረዳኝ ንቅንቃሌ ለምሳሄድ ጋር መመለስ የሚባለው የውቃኖስ ልክ ይሄ የመንን ውሃ እያለፉ ነው የመጡት፣ ያማ ቅርባቸው ነው። እዛ ጋ ገብቶ ጠጠር እንደመልቀም ነው። ለሃው ለኬ እዛ ውስጥ ጠጠር እንደመልቀም ከሆነ ያው ሰምጣችሁ መቅረት ማለት ነው። ሃው ልክ እንደዛ አርጋችሁ እሰቡት። ባህር ላይ ከውስጥ አውጥቶ ጠጠር መልቀምን ያክል እሰበው ሰይድ፣ ያንን ነገር ካላወጣክ ስለ ወንዱ ልጅ ተናገር ነው ያለችው። እንግዲህ ስለዚህ ችግር የለውም ይሄ አያጣላችሁም፣ ስለ ልጁ አያጣላችሁም። ልጅ አትጥሩ፣ ልጅ ያለ ፍጡር ነው በቃ። በምንም ሚንጣ በምንም ምክንያቱን ከነገረሽ ልጁ ሊያጣላሽ፣ እርግጥ ልጁ አሳዝኖኛል ብለሻለ። ሱሙያ፣ በነገራችን ላይ በጣም የዋህናት ወላ የዋህናት። ልጁ በጣም አሳዝኖኛል ነው ያለችው፣ ከሰአቱ ማለት ነው። ልጅ የሚጠላ አላህ የጠላውን። ሲጀመር ልጅ በምንም ይንጣ በምንም የዛች ሴትና የዛ የወንድ ችግር ነው እንጂ ልጆች ወላ ሊነቀፉ ህፃን ልጆች ሊነቀፉ ምንም ሊሉ እንትን አይሉ አይገባም። ማንም ሰው ቢሆን ማለት ነው። ይሄ ይሄ ነገር ሁሉም ሰው ላይ የሚያጋጥም ነገር ነው። በቃ ከሆነ ሆነ ነው። ልጅ ልጅ ነው። በቃ ለስ ምንም አይደረግም። መልሳችሁ አጡጡት። መልሳችሁ ምን ታደርጉታላችሁ? ስለዚህ ውዶች ማለት ነው እንግዲህ ሳይድ ያንን ነገር አስረድተ ከሚስት ጋር መመለስ በህይወትህን መምራት ኢትዮጵያ ጥሩ ስራ ነው ምሰራው ስራህን መስራት እንደ ድሮህ ድራማህንም እየወጣህም ሚስትህም ጋር ይሆን መስራት ትችላለህ ማለት ነው። ድሮ እንደተከበርከው ተከብረክ ስራህን መቀጠል ትችላለህ እንጂ ሀዩ የፈለገባት ቢሆን ዛሬም ነገ፣ በቃ አንድ ወር እንኳ ሰላም ብታሳድርህ፣ ቀጣይ ላይ በተለይ ከወለደች ራሱ ሰላም እንደማትሰጥህ አወቀ። ምሳሌ አሁን አንተ እነዚህ ልጆች አድርገው የአባቴ ቤት ብለው ይመጣሉ። ደህና እናት በቃ እንጀራ እናት ሆና እኮ የዋህ እናቶች እኮ አሉ እኮ። እንደኔ እኔ አልሐምዱሊላ እንጀራ እናት እንኳ አጋጥሞን ማያውቅም፣ አልሐምዱሊላ። ግን ያለ ሰው የእንጀራ እናት እንኳ ቢኖርባችሁ እንኳ ራሱ የምትኖሩ ታውቁታላችሁ። እንግዲህ አንዳንዶቹ መልካም ናቸው ትላላችሁ፣ አንዳንዶቹ ደግሞ መልካም አይደሉም እያላችሁ ስለምትሉ፣ ቢኖሩ መልካሞቹ ካሉ በቃ ከእናት በላይ ከሆኑ አባታቸው ቤት የአባታቸው ቤት ነው። በቃ ግን እሳ እዛ ጋር ያቺ ሴትዮ ጥሩ ካልሆነ ልጅ ደግሞ ለአባቷ እሷ እኮ እንዲያረገች ሲባል ወይ ሚስቱ ሊመርጥ ያቺ ልጅ የሆነ ነገር ያረጋት አላባት ወይ ደግሞ ልጁ መርጦ ያችን ሴትዮ መጥፎ ነገር ያረጋታል። ከዚህ ሁሉ ግን ልጆችም ከእንጀራ እናታቸው ጋር ብልሆኖ መስማማት የእንጀራ እናት ደግሞ በቃ እንደ ራስ አድርገው ተስማምተው ያን እነዛ ልጆች መያዝ በቃ ቤታቸው መክፈት ባህል ከተወደደ ሲጀመር የዛ የሰውዬ የወለዳቸው ልጆች ምንም ያጣላ ነገር ምንም ነገር የለም እኮ ለምን ባህላቸውን ተወደዱ? የእሱ ልጅ በቃላ የእሱ ልጅ ነው አይደለ? ስለዚህ ከአንተ ልጅ አንተ ነው። አንተን ወድጄ አንተን ወድጄ እኔ ልጆችን አልጠላም የምትል መሆን አለባት። ሀዩ ግን እንደዛ አታደርግ። መመኑኝ የሰይድ ልጆች በገጀራ ነው አንገታቸውን አብና ብና የምትለቃቸው። ስለዚህ ሰይድ ሪክስ ውሰድ፣ ለህይወትህ ሪክስ ውሰድ። ይች ሴትዮ አታስቀምጥህም ነገ ማለት ነው። እንደዚህ ጥርስ እያረገፈች እንዲህ ኧረ ምንጉድ ነው! ቤተሰቦቿ ምን ይሏታል? ግን ይህን ቪዲዮ አያዩም። እናት አባት፣ ጉረቤት አብሮ አደግንም ብልሃል እንግዲህ አይውትም አይቆጧትም። ስርአት ያዥ ቪዲዮ ላይ አትወጪ አይሏትም አንዳንድ ጊዜ እኮ ስህተትም ተሰርቶ በስህተት ላይ እኮ መጨማመር የለም። ለማንኛውም ሰብስክራይብ አድርጉ፣ ላይክ አድርጉ። በጣም የምወደ